ምናልባት ሰውነንና ትላንትና ጥሩ ቀን አሳልፈን ዛሬ ላይ ከእንቅልፋችን መንቃት ባንችል የት እንደምትሄዱ እርግጠኛ ናችሁ? ከሞት በኋላ አንድ ለዘላለም የሚጠብቀን ሕይወት አለ። ይህን ሕይወት የምናስተካክልበትና የምንመርጥበት ጊዜ አሁን ምድር ላይ ሆነን ነው። ስለዚህ ምናልባት ነገ ጠዋትን ማየት ባትችል፣ ባትነቃ የት እንደምትሄድ ታውቃለህ? መንግሥተ ሰማያት ከኢየሱስ ክርስቶስ ጋር ወይስ በገሃንም ሲኦል? ይህን ወደፊትህን አሁን ላይ ወስን። ምናልባትም ይህን ምስክርነት ያቀረብንላችሁ ይህን ውሳኔ ለመወሰን እንዲረዳችሁ ነው። ይህን ምስክርነት ከሰማችሁ በኋላ ውስጣችሁ ትልቅ ጉጉትን ይፈጥራል። የምትናፍቁትንም ጌታ ይበልጡኑ ትናፍቁታላችሁ። ቀጥታ ወደ ማይክ ምስክርነት እንወስዳቸዋለን። ስሜ ማይክ መኬንዚ ይባላል። ተወልጄ ያደግኩት በካሊፎርኒያ ከተማ ውስጥ ነው። ከባለቤቴም ጋር በተጋባኑ ወቅት የተወለድኩበትን ከተማ ሳንለቅ ወደ ደቡብ ካሊፎርኒያ ሄድን። በአንድ የፕላስቲክ ምንጣፍ መሸጫ ውስጥም የሽያጭ ባለሙያ ሆኜ አገልግያለሁ። በዚህም ስራዬ ላይ እጅግ በጣም ትጉህ ስለነበርኩኝ የተለያዩ ጥቅማ ጥቅሞች ነበሩ። ከዚህም ውስጥ አንዱ በዚህ ድርጅት ስር የራሴ ሱቅ ተሰጥቶኝ በአንድ ከተማ ውስጥ እንድመራ ተደርጊያለሁ። አራት ጠንካራና ጤናማ ልጆችን እግዚአብሔር ሰጥቶኛል። አራቱም ስፖርት ይወዳሉ። እኔም ከሽያጭ ስራዬ ጎን ለጎን አሰለጥን ነበር። ከዚህም በኋላ የመጀመሪያው ልጄ ቤን ተመርቆ ስራ ከያዘ ሰንበትበት በት አለ። በቤተ ክርስቲያን ውስጥም የሚያውቃትን አንድ ወጣት ልጅ አግብቶ እየኖረ ነው። አሁንም ግን ግንኙነታችን አልቀነሰም ነበር። ከዚህም በኋላ ከቤተሰቦቼ ጋር አጠር ያለ የመዝናኛ ቀንን ለማሳለፍ ወሰንን። ጊዜው ክረምት ነበር። ታዲያ በጋ ሳይገባ በፊት ከቤተሰቦቼ ጋር ለመዝናናት ከከተማ ወጣ አለን። እጅግ በጣም ጥሩ ጊዜ ነበርን። ወንድ ልጆቼ የተለያየ ኳስና በመጫወቻ የሚሆኑ ነገሮችን አዘጋጅተው ስለነበረ በደንብ ለመዝናናት ቻልን። በዚህ ጊዜ ትልቁ ልጄ ገና አላገባም ነበር። ሙሉ ቤተሰቡ ለሱ ሰርግ እየተዘጋጀ ነበር። የዚህንም ምሽት ነው እጅግ በጣም የህመም ስሜት ይሰማኝ የጀመረው። ህመሙ ትንሽ ለየት ያለ ነው። ልክ እንደ ጉንፋንም ያደርገዋል። ውስጤም መጨነቅ ጀመረ። ምክንያቱም ገና የመጀመሪያ ልጄን ሰርግ እንኳን አልታደምኩም ከቤተ ሰቤም ጋር የነበረኝ የመዝናኛ ጊዜ ሊበላሽ ነው ብዬ ለራሴ ያሰብ። ነገር ግን ብዙ አልተጨነኩበትም ነበር ምክንያቱም ይህን ያህል የከፋ አልነበረም። ከሁለት ቀን በኋላ ግን መላው ሰውነቴ ለዚህ በሽታ ምላሽ መስጠት ጀመረ። ሆዴን በጣም ያመኝ ጀመረ። በነጋታውም የተወሰነ ትኩሳት በሰውነቴ ላይ ነበር፣ ላበላብም ያደርገኛል። ይህም ቀን ልጄ ሊጋባ አንድ ሳምንት ብቻ ቀርቶት ነበር። በዛ ዕለት እጅግ በጣም ታመምኩ። በቦታውም ለነበሩ እንግዶች ጉንፋን ቢጤ ይዞኛል፣ ግን ችግር የለውም በማለት አልፈ ነበር፤ ምክንያቱም እንደ ታመምኩ ያስታውቅ ነበር። አመሻሽም ሲደርስ እኔና ልጄ ብቻችንን ቁጭ አልን። ልጄ የተማረው በሕክምና ዘርፍ ሞያ ውስጥ ስለነበረ አንዳንድ ምክሮችን ይሰጠኝ ጀመር። ነገር ግን እሱ ከጠቀሳቸው ውስጥ አንዱም ሊሆን አልቻለም። ከዚህም በኋላ መኪናዬን አስነስቼ ወደ አንድ ፋርማሲ በመሄድ መድኃኒት ለመግዛት ወሰኑ። ህመሙም ትንሽ እየበረታብኝ ስለነበር እንደ ማስታገሻ ያለ መድኃኒት ለመውሰድ እገደድ ነበር። ወደ ፋርማሲው ሄጄ መድኃኒቱን ገዝቼ ወደ ቤቴ ተመለሼ ዋትኩ። ነገር ግን ምንም አይነት ልዩነት አልነበረውም። ከዛም ብሶ ማታ ላይ ምንም አይነት እንቅልፍ በአይኔ አልዞረም። የማላቡም ጉዳይ እየተባባሰ መጣ። ለቤተሰቦቼም ነገርኳቸው። አሁኑኑ መታየት ይኖርብኛል፣ አለበዚያ ነገሮች ጥሩ አይመስሉም። ከዚህም በኋላ ወዲያው ያለምንም ማመንታት ወደ ሆስፒታል ሄድን። ሆስፒታል ውስጥም የነበረችው ነርስ ልክ ሙቀቴን በምትለካበት ጊዜ 104.3 ገብቶ ነበር። ይህም በምለካበት ሰዓት ከ24 ሰዓት በላይ አልተኛሁም ነበር። ከዚህም በኋላ ሆዴን ጫን ጫን በማለት እዚህ ጋር ያመሃል ትለኛለች። ነገር ግን ሁሉም ቦታ ላይ አያመኝም ነበር። እኔም በመቀጠል ምላሽን ሰጠዋት። ነርሳ እንደ ሞያዋ የተለያየ ቦታዎችን ጫን እያለች በመንካት እንደሚያመኝ ትጠይቀኝ ነበር። ነገር ግን አንዱንም ቦታ ሊያመኝ አልቻለም። ይሁን እንጂ ሆዴ ጋ የነበረው ህመም እጅግ በጣም ኃይለኛ ነበር። ነርሷም የመጨረሻ ግምቷ ይህ ትርፍ አንጀት ሊሆን ይችላል አለች። ከዚህም በኋላ ሐኪም ጠራችና ነገሩን ለማስረዳት ሞከረች። እሱም በሚመረምርበት መልኩ ደም ወስዶ መረመረ። ከሕክምና ምርመራው ውጤት በኋላ በአስቸኳይ ወደ ቀዶ ጥገና ክፍል መግባት እንዳለብኝም ነገሩ። አለበዚያ ግን ዛሬን እንደማላደርና ነገ ላይ እንደምሞት አሳወቀኝ። ወዲያውኑ በአልጋማ አድርገው ለቀዶ ጥገና ያዘጋጁኝ ጀመር የሰውነት ሙቀቴ ቅድም እንዳልኳችሁ 103 ነበር ነገር ግን አካባቢው እጅግ ይቀዘቅዘኝ ጀመር ሰውነቴ እንደቀዘቀዘ ይሰማኛል በሰውነቴ ሙቀት ምክንያት ኳን ሳይቀር ሰውነቴ ያልበኝ ነበር ነገር ግን የአካባቢው ቅዝቃዜ ይገርመኝ ጀመር እነዚህ ሰዎች እንዴት ነው በዚህ ቅዝቃዜ የሚሰሩ ትላለሁ በህክምና ስፍራውም ላይ ሆኜ ቦታውን እየቃኘሁት ነበር። ድንገት ወደ ቀኝ ስዞር ኢየሱስ ከአጠገቤ ቆሞ ተመለከትኩት። አዎ ራሱ ኢየሱስ ከጎኔ ቆሞ ነበር። ወዲያውኑ በክፍል ውስጥ የነበሩት ሌሎች የህክምና ባለሙያዎች በሙሉ ጠፉ። ይህ ነገር ግራ መጋባትን ፈጠረብኝ። ምን እየተካሄደ ነው ብዬ ራሴን ጠየኩ። ምናልባት ሞቼ ይሆን? ነገር ግን ከዚህ በፊት ብዙ ቦታ ላይ ይህ ምስክርነት ሰምቻለሁ። ሰዎች ልክ ሲሞቱ ስጋቸውና ነፍሳቸው ሲለያይ ነፍሳቸው ከስጋቸው ወደ ላይ ወጣ ስትንሳፈፍ ይናገራሉ። እኔም ይህን ነገር አላረግኩም። ስለዚህ ምናልባት አልሞትኩም። ታዲያ ምን እየተፈጠረ ነው እያልኩ ከራሴ ጋር መከራከር ጀመርኩ። እንደ ህልምም አይነት ስሜት አልተሰማኝም። ልክ ነገሩ አሁን ላይ እየሆነ ያክል ይሰማ ነበር። ኢየሱስ ክርስቶስ የቆዳው ቀለም በልጅነቴ እንደማረው ሳይሆን ትንሽ ጠይም ያለና የአረብ ሰዎችን መልክ አይነት የያዘ ነበር። ረጅም የሚያምር ነጭ ቀሚስን ለብሷል። ፀጉሩ ቡኒ ነበር፣ ነገር ግን በጣም ያምራል። አይኖቹ ግን የተለያዩ ቀለማትን የያዙ የሚያምር አይን ነበረው። በአይኖቹ አይኔን ሲመለከተኝ ወደ ውስጥ የገባ ያህል ተሰማኝ። የኢየሱስ አይኖች እጅግ በጣም ጠንካራ ናቸው። የሰውን የውስጥ ሰውነት ማየት እንኳን ይችላሉ። ከምንም በላይ ልክ አይኔ ከአይኖቹ ሲገጥሙ የማላቀው የፍቅር ስሜት በውስጤ ፈሰሰ። ጠንካራ የሆነ የፍቅር ስሜት በውስጤ ሲፈስ ነው ያ ሰው ኢየሱስ ክርስቶስ መሆኑን የተረዳሁት። ሁሉ ነገሩ ፍቅርን ይሰብካል። እጁንም ዘረጋልኝና ጸሎቶችህን ልመልስልህ መጥቻለሁ አለኝ። በሰዓቱ ጭንቅላቴ ውስጥ የመንታታት ስሜት ብቻ ነበር። አንድ ነገርም ትዝ አለኝ። በልጅነቴ ኢየሱስ ክርስቶስ መንግስተ ሰማያይን እንዲያስ ጎበኘኝ እፈልግ ነበር። ጸሎቴ በሙሉ ኢየሱስ ሰማይ ይዞኝ እንዲሄድ ነበር አስታውሳለሁ። በልጅነቴ ስለ መንግስተ ሰማይ ብዙ እማር ነበር። እኔና ጓደኞቼ መንግሥተ ሰማያትን የማየት ጉጉት ያድርብናል። እንዲሁም አንድ ቀን አያቴ ሲሞት በቀብር ስነ ሥርዓቱ ጊዜ ስለ መንግሥተ ሰማይ ተሰበከ። ያን ቀን ገና በዛ በልጅነት ማንነት የመንግሥተ ሰማይ ፍቅር አደረብኝ። ከዚህም በኋላ ኢየሱስ እጁን ዘረጋልኝና እጄን ወደ እሱ ወሰድኩኝ። ልክ እጁን እንደ ያዝኩትም ወዲያውኑ ወደ ሌላ ቦታ ሄድን። ቆምነው አንድ ዳገታማ ቦታ ላይ ነው። ነገር ግን ዙሪያዬ ያለው በሙሉ ነጭ ነው። ሁሉም ነገር ነጭ ነው። ከነጭ ውጭ ቀለም አልነበረም። ወደዚህ ስፍራ የመጣሁት ሆስፒታል ውስጥ ባደረግኩት ልብስ ነው። ነገር ግን ባዶ እግሬ ነኝ። ዝቅ ብዬም የረገጥኩበትን ስመለከት የሚያማምሩ አረንጓዴ የሆኑ ሳሮች አሉ። ይህ ሳር በጥንቃቄ እንደተያዘ ያስታውቃል። ልክ አንድ ኮትኳች በመቀስ የሚቆርጣቸው ያክል እኩል የሆነ ቁመት ነበራቸው። እጅግ በጣም ያምራል። በእግሮቼም የረገጥኳቸው ሳሮች ምን ያህል እንደሆኑ እንኳን አውቃለሁ። ከዚህም በኋላ ቀና ብዬ አካባቢዬን ለመቃኘት እሞክር ጀመረ። ቦታው እጅግ በጣም ሰፊና ደማቅ ነጭ ስለነበረ ብዙ ነገሮችን ለማየት ያስችላል። ወደ ቀኝም ስመለከት አንድ ለየት ያለ ህብረ ቀለምን የያዘ መብራት ይታየኛል። ይህ መብራት እጅግ በጣም ይስባል። ይህንንም መብራት እያየው በምገረምበት ሰዓት ድንገት እነዛ መብራቶች ጨረሮችን ወደ እኔ መላክ ጀመሩ። ጨረሮች ሲልኩ ግን ጨረሩ ራሱ አካል ነበረው፣ እየተወነጨፈን በአጠገቤ ያልፍ ነበር። ይህን በምመለከትበትም ሰዓት አድናቆት ውስጥ ገባው። ይህ እንዴት የሚስብ የሚማርክ ታይቶ የማይታወቅ ነገር ነው። ነገር ግን አሁንም ቢሆን ግራ የመጋባት ስሜት ውስጥ ነበርኩኝ። ምክንያቱም እድሜ ዘመኔ በሙሉ እንደዚህ አይነት ነገር አይቼ አላውቅም። የት እንዳለው እንኳን ሳይቀር ጥያቄ ፈጠረብኝ። ከዚህም በኋላ የሚመጡትን ጨረሮች እንኳን መሸወድ አለብኝ ወይስ መያዝ ነው ያለብኝ እያልኩ እጠይቅ ጀመር። ይህን እየጠየቅኩም ባለውበት ሰዓት አንዱ ጨረር መጣና በጭንቅላቴ መሃል ገባ። ይህ ጨረር ገብቶ ሰውነቴ ውስጥ ሲንቀሳቀስ ይሰማኝ ነበረ። ሙሉ ሰውነቴንም ልክ እስትንፋስ እንደ መስጠት ያክል ሰውነቴን በሙቀት ሞላው። ከራስ ጸጉሬ እስከ እግር ጥፍሬ ድረስም ሙቀትን አጋባብኝ። ይህ ምድራዊ ላይ የምናውቀውን ሙቀት ሳይሆን አንድ ደስ የሚል እስትንፋስ የሚመስል ሙቀት ነው ወደ ውስጥ እያጋባ። በኋላ ደማቅ ነጭ የነበረው ቀለም ቀስ እያለ መደብዘዝ ጀመረ። እኔም የቆምኩበት ዳገታማ ቦታ ስለሆነ ይበልጡኑ ነገሮች ግልጽ እየሆኑ ይታዩኝ ጀመር። ከዚህም በኋላ ከሳሩ በስቲያ ስመለከት አበቦችን አየው። አበቦቹን ለመግለጽ ትንሽ ይከብዳል። እያንዳንዱ አበባ የተለያየ የሚያምር ቀለሞች ነበሩት። አንዳንዶቹን ቀለሞች እኛ ራሱ አናቃቸውም። ነገር ግን ከምንም በላይ ያስገረመኝ ነገር እነዛ አበቦች ህይወት ነበራቸው። ይተነፍሳሉ። ሲንቀሳቀሱም ከነበረው ንፋስ ጋር እየተጫወቱ ይመስላሉ። ነገር ግን ምንም አይነት ንፋስ በዛ ስፍራ አልነበረም። ነገሩ ሊገባኝ አልቻልም። ለምንድን ነው በራሳቸው የሚንቀሳቀሱ ትላለው። በዚህም ተገርሜ ሳልጨርስ ወደ ሌላ ቦታ ዘወራልኩኝ። አንድ ሸለቆ አየው። በዚህ ሸለቆ ውስጥ ከተማ የሚመስል አለ። ነገር ግን የከተማው ጣሪያ ብቻ ነበር የሚታይ። ስፍራው በደመና የተሸፈነ ስለነበረ አጥርቼ ማየት አልቻልኩም ነበር። ነገር ግን ቤቶቹ በሙሉ የተሰሩት በወርቅ ጣራ ነበር። ከተማው እጅግ በጣም ሰፊ ነበር። የተለያዩ አይነት ቤቶችም አሉ አንዳንዶቹ ደግሞ ልክ እንደ ቤተ ክርስቲያን ጣሪያ አናት የሾለ ጣሪያ ነበራቸው። ከዚህ ከሸለቋማ ቦታ በስተቀኝ በኩል ደግሞ አንድ ትልቅና ረጅም የሆነ ተራራ አለ። ይህ ተራራ ሙሉ በሙሉ ማለት በሚቻል መንገድ በጽድ ዛፍ ተሸፍኖ ነበር። የጽድ ዛፎቹ በሙሉ እጅግ በጣም ያምራሉ፣ እኩል የተቆረጡ ያክል ነበር። ይህን ተራራ መገመት እጅግ በጣም ይከብዳል፣ አይምሮ ውስጥም ለመሳል ትንሽ ይጠጥራል። ምክንያቱም ደግሞ የተለያየ ቀለማትን ይቀያየር ነበር። አንዳንዴ ተራራው፣ አንዳንዴ ዛፎቹ፣ አልፎ አልፎ ደግሞ ከጀርባው የነበረው ምስል የተለያየ ቀለማትን ይይዝ ነበር። ቢጫ፣ አረንጓዴ፣ ነጭ፣ ወይን ጠጅ የተለያዩ ቀለሞችን እየቀያየረ ይይዛል። ይህ ሙሉ ቀን ቢታይ እንኳን የሚያሰለች አይደለም። ይህን በምመለከትበት ሰዓት እንኳን ያ ቅድም የነበሩት ጨረሮች አሁንም በአየሩ ላይ የንሳፈፉና ይወራጩ ነበር። ከዚህም በኋላ አንዱ ጨረር ሄዶ የዛፉን አናት መታው። በሚገርም ሁኔታ የዛፍ ከተመታ በኋላ የሚያማምሩ ኮከብ የሚመስሉ ጥቃቅን መብራቶችን አወጣ። ይህ መብራት እጅግ በጣም ያበራና ያንጸባርቅ ነበር። ልክ በተራራው ላይ የተነሰነሰ ያክል ይመስላል። ወዲያውኑ ከዛች ዛፍ የወጣው ነጭ የሚያንጸባርቁ ኮከብ የሚመስሉ ነገሮች በሙሉ ተራራውን ሸፈነው። አውቃለሁ፣ ይህ በሰውኛ አእምሮ ራሱ እጅግ በጣም ለመረዳት ይከብዳል። በእነዚህ መገረም ስጀምር ኢየሱስ እንዲህ ብሎ ተናገረኝ። ይህ የእግዚአብሔር ክብር ነው አለኝ። እነዚህን ቃላቶች ከአፉ ልክ ሲያወጣ ጉልበቴ ተብረከረከ፣ በጉልበቴም ወደ መሬት ወደቅኩ። ውስጤን ልዩ የሆነ ስሜት ተሰማኝ። ወዲያውኑ ጉልበቴ መሬት ልክ እንደነካ ነፍሴ ወደ ስጋዬ ተመለሰች። አይኖቼንም ስገልጥ አንድ ማስክ ያደረገ ወጣት ሐኪም ወደ ፊት ለፊቴ ዘንበል ሲል ተመለከትኩ። ስምህን ታውቃለህ አለኝ። ለማውራትም አፌን ለመክፈት ሞከርኩኝ። ነገር ግን አፌ ደርቆ ነበር። እንደምንም ማይክ ብዬ ነገርኩት። ዶክተሩም ጥሩ፣ አሁንስ ያለህበትን ቦታ ታውቃለህ ሲለኝ፣ ግን ግራ ተጋባው። ውስጤ ጥያቄ ተፈጠረ። ያ ቦታ የትሄደ ኢየሱስስ የታለ አልኩ። ያ ሁሉ የተዋቡ ነገሮች የት ጠፋ? ሐኪሙም በድጋሜ የት እንዳለህ ታውቃለህ ሲል ጠየቀኝ። እኔም እንደምንም አስቤ ያለሁበትን ቦታ ነገርኩት። ሐኪሙም ቀናልና አብሮት ለነበሩት ሰራተኞች የሆነ ነገር ሹክ ሲላቸው ተሰማኝ። አብረውትም አምስት የህክምና ባለሙያዎች ነበሩ። ደና እንደሆንኩና እንደተመለስኩ ሲነግራቸው አስታውሳለሁ። ከዚህ በኋላ መልሰው ወደ ማገገሚያ ክፍል ወሰዱኝ። ዞሬም ስመለከት አንድ ሰው ልክ የልብ ምቱ ሲያቆም የሚጠቀሙበትን ማሽን ተመለከትኩ። ይህ ማሽን እንደበራ ነው ስለዚህ ለኔ እንደነበረ አወቅኩኝ ይህን ማሽን በኤሌክትሪክ አማካኝነት የቆመ ልብ ምትን ለመመለስ የሚረዳቸው ማሽን ነው ይህን ባየሁበትም ጊዜ እጅግ በጣም ተገረምኩ ይገርማል ለካስ ሞቼ ነበር አልኩ በነጋታውም ቀዶ ጥገና ያደረገልኝ ሐኪም በክፍሌ መጣ ትላንትና የሰራኝን ቀዶ ጥገናና የተለያዩ ቁስል ቦታዎችን ለማየት ነው የመጣው ሲነግረኝም እንደዚህ አለኝ። በህክምና ታሪኬ ውስጥ እንዳንተ አይነት አስከፊና የሚያሳዝን ጊዜ ገጥሞኝ አያውቅም አለ። ከዚህም በኋላ በአንተ አይነት የህክምና ሁኔታ ውስጥ ሆኖ በህይወት የኖረ ታካሚ አይቼ አላውቅም አለ። በሆስፒታሉም ሆነ እኔ ባከምኩት ሰው ዙሪያ አንተ የመጀመሪያው ታካሚ ነህ። ልብ ምቱ ሙሉ በሙሉ አቁሞ ድጋሚ ከተወሰነ ደቂቃ በኋላ የመጣ አለኝ። ይህ ይህ እግዚአብሔር እጅ ነው። ባለቤቴም ከጥቂት ደቂቃዎች በኋላ እኔን ለማየት መጣች። እንዴት እንደሆንኩም ከጠየቀችኝና የተለያዩ ነገሮችን ካወራችኝ በኋላ እኔም ለመንገር ጓጓሁ። ትላንትና ያሳለፍኩበትን ቦታ ልነግራት ፈለግኩ። ከዚህም በኋላ ትላንት ያየሁትን ቦታ ልንገርሽ አልኳትና ማውራት ገና ልጀምር ስል ማልቀስ ጀምሩ። ፊቴ በእንባ ተሞላ። ልክ ወተት እንደተከለከለ ህፃን ልጅ ማልቀስ ጀመርኩ። ምንም ነገር ከአፌ ላውጣ አልቻልኩም። ማውራት አቃተኝ። ስለዚህ በእለቱ ምንም ነገር አልነገርኳትም ነበር ያለፈና በነጋታው ተመልሳ መጣች። ታዲያ ምንድን ነው የተፈጠረው አለች። በድጋሚ ምላሽ ልሰጣት ስል አንደበቴ በለቅሶ ተሞላ። ማልቀስ ጀመርኩ። እንደዚህ እየሆነ ለሶስት ቀን ያክል አለፈ። ይህን ታሪክ የነገርኳት ከሶስት ቀን በኋላ ነው፣ እሱም እምባ እየተገዳደረኝ። አሁን እንኳን ይህን ምስክርነት ለእናንተ ሳካፍላችሁ እምባዬ ፊቴን ይሞሏል። ሁሉንም ነገር ሳስታውሰው ስሜትን የሚነካ ነው። ይህን ታሪክ ለባለቤቴ በነገርኳት ጊዜ ማልቀስ ጀመረች። በእውነቱ ለእኔ የሆነልኝ ነገር እጅግ በጣም የሚያስደንቅ ውብ ነገር ነው። ለዚህ እግዚአብሔር ይመስገን። ሁል ጊዜ ይህን ታሪክ በተናገርኩ ቁጥር ስሜቴን ይነከዋል። ምክንያቱ ይህ ቀን ለእኔ ከኢየሱስ ጋር ግንኙነትና ኅብረት ማድረግ የጀመርኩበት ቀን ነበር። ከዚህ በፊት በነበረኝ ሕይወቴ ላይ የእሁድ ክርስቲያን ብቻ ነበርኩኝ። ከእሁድ ውጪ ከእግዚአብሔር ጋር ኅብረት ማድረግን አላውቅም ነበር። ከዚህ ክስተት በኋላ ግን ኢየሱስ ክርስቶስ ማን እንደነበር ማወቅ ቻልኩኝ። ኢየሱስ ለካ በምናባችን ብቻ የምንስለው ሳይሆን የእውነት የሚነካ የሚዳሰስ አምላክ ነው። ሕያው የሆነ ጸሎታችንን የሚሰማ አባት ነው። መንግሥተ ሰማያትም ልክ እንደዛው አሁን ከምንኖርበት ምድር ይልቅ ሕያውና የተዋበ ስፍራ ነው። አስታውሳለሁ ከዛ ቀዶ ጥገና በኋላ በዚያ የሕክምና ስፍራ ውስጥ ምንም አይነት ጥሬ የሚበላ ነገር መብላት አልችልም ነበር። ከፈሳሽ ነገር ውጪ ምንም ነገር መውሰድ አልችልም። ሐኪም ቤቱ ሙሉ በሙሉ ጤነኛ እስክትሆኑ ድረስ ከዛ ስፍራ አይለቃችሁም ነበር። ከስድስት ቀናትም በኋላ ለመጀመሪያ ጊዜ ጥሬ ነገር እንበላ ተፈቀደልኝ። ከፈሳሽ ውጪ ለመብላትም ስለተፈቀደልኝ እጅግ በጣም ደስ አለኝ። ለመጀመሪያ ጊዜ የተሰጠኝ ሙዝ ነበር። ከዚህ በፊት እንደ ማንኛውም ጤነኛ ሰው ያንን ሙዝ ልጬ ነበር የምበላው። አሁን ላይ ግን ልክ ሙዝ ከተቀበልኩ በኋላና መላጥ ስጀምር የእግዚአብሔር ሥራ ያስደንቀኝ ጀምር። ለካሴ ሙዝ አንድ ቀን በጫካ ውስጥ ከመሬት ውስጥ የበቀለ ነገር ነው። እግዚአብሔር በአንድ ስፍራ ላለ ሙዝ እንኳን እድገትን ይሰጣል። ይህ ሙዝ እራሱን እንዴት ሸፋፍኖና ውስጡን ከተለያየ አዋራና አመድ እንዴት እንደተከላከለ ገረምኝ በሰዓቱ የነካኝ ሙዞ አልነበረም፣ ነገር ግን የእግዚአብሔር አፈጣጠር። እግዚአብሔር ሁሉንም ነገር ሲፈጥር ጥንቅቅ አድርጎ ነው። አንዲትም በምድር ላይ የተዛነበ ወይም የተዛባ ነገር የለም፣ ምክንያቱም ደግሞ ፈጣሪው እግዚአብሔር ነው። ከዚህ በኋላ ከጥቂት ቀናቶች በኋላ በእግሬ እንድራመድ ተደረግኩኝ። በሆስፒታል ውስጥ ነርሶቹንና መቋሚያ ተደግፌ ለመራመድ እየሞከርኩበት ባለ ሰዓት ላይ በግርድዳው ላይ ከተለጠፉት ምስሎች ውስጥ መመልከት ጀመርኩኝ። እነዚህ ምስሎች የያዙት የተለያዩ ባህርና ተራራ እንዲሁም ደግሞ ፀሐይ ስትጠልቅ ያለ የሚማርክ ፎቶ ነው። ወዲያሁኑ ትውስጣ ውስጥ ከተተኝ ምናልባት ከዚህ ቦታ ጎድዬ ቢሆንስ ኖሮ ብዬ አስብ። ከዚህም በኋላ ደግሞ እግዚአብሔር የሰራቸውን ነገር ማድነቅ ጀመርኩኝ። አንዳንድ ነገሮችን በየጊዜው ስለምናያቸው እንዳይቀሉብን። ከዚህ በፊት ኑሮዬ እንደ ማንኛውም ሰው ነበር። በጠዋት እነሳለሁ፣ ወደሚያስጨንቀው ስራዬ እሄዳለሁ። በሰዓቱ ስራዬ ሪል ስቴት ህንፃዎች ላይ ስለነበረ እጅግ በጣም ጊዜን የሚሻማኝ ነበር። ከዚህ በኋላ መኪና ውስጥ ተመልሼ ገብቼ ወደ ቤቴ እነዳለሁ ልጆቼን አግኝቼ የቤት ሥራ ማሰራት ካለብኝ አሰራችኋለሁ፣ እተኛለሁ። ይህን የኑሮ ዓይነት ለብዙ ዓመታት በድግምግሞሽ ኖሬዋለሁ። ነገር ግን እጅግ በጣም ያሰለቻል። ነገር ግን ከዚህ ከሆስፒታሉ ክስተት በኋላ አዲስን ነገር ተማርኩ። ለካስ ሕይወትን ማጣጣም አለብኝ፣ እግዚአብሔር በፈጠራቸው ነገሮች መደሰት አለብኝ። አንድ አዲስ ልምምድን ወደ ሕይወቴም አስገባው። ለካስ እግዚአብሔር የፈጠራቸውን ነገሮች በማየት ብቻ ነፍሳችን ትረካለች። ከዚህ ክስተት በኋላ ወደ ፓርክ መሄድ ጀመርኩ። አበቦችንም ሳይ ጎንበስ ብዬ አሸታቸዋለሁ፣ አያቸዋለሁ። ለረጅም ሰዓት እያየኋቸውም እደመማለሁ። ያ ትውስታ ወደ እኔ ይመለሳል። የመንግሥተ ሰማያትንም ትውስታ ሳስብ ነፍሴ ሐሴት ታደርጋለች። ማናየኝ አላየኝ ይህ ነገር ወጣ ያለ ነገር ነው ብለው ቢያስቡ ምንም አይመስለኝም ነበር። ስልኬ ላይ ያሉ ፎቶዎች እንኳን ሳይቀር በተፈጥሮ የተሞላ ሆነ። የተለያዩ አበቦች፣ የተለያዩ ቅጠሎች። ልክ እንደ ህፃን ልጅ መሆን ጀመርኩ። ወደዛ የተዋበ ስፍራ እስኪሄድ ድረስ እግዚአብሔር በምድር ላይ በፈጠራቸው ነገሮች መገረም ጀመርኩ። አንድ ነገር ልነግራችሁ እወዳለሁ። እግዚአብሔር በፈጠረው ነገር ተደሰቱ። ደመናን፣ ሰማይን፣ ተራራን፣ አበቦችን የተለያየ እግዚአብሔር እራሱ የፈጠራቸውን ነገሮች ስታዩ ተማረኩ። በእግዚአብሔር እጅ ሥራ ደስ ይበላችሁ። እግዚአብሔር የፈጠራቸው ነገሮች ላይ እንኳን ፍቅር አለ። እኔ ከማንም ተሽዬ ወይም ደግሞ እግዚአብሔር እኔን አስበልጦኝ ወዶኝ ሳይሆን እግዚአብሔርን እንዲገለጥልኝ ስለጠየኩት ነው። ማንም ሰው እግዚአብሔር እንዲገለጥለት ከፈለገ አጥብቆ መለመን ይችላል። ነገር ግን ከጠየቃችሁ በኋላ ታጋሽ ሁኑ። ምንጊዜም ቢሆን የእግዚአብሔር ሰዓት የተሻለ ነው። እኔ እንኳን የጠየቅሁትን ለማግኘት አርባ ዓመት ያክል ወስዷል። ነገር ግን የፈለገ አርባ ዓመት እንኳን ቢወስድ እንዴት ውስጥን ደስ የሚያሰኝ ነው። ሰዎች አንድን ጥያቄ አዘውትረው ይጠይቁኛል። ምናልባት ይህን ስታዳምጡ ይህን ጥያቄ ውስጣችሁ ሊጭር ይችላል። ሞትን ትፈሯዋለህ ወይ? አው እኔ አሁን ላይ ምንም ቢሆን ሞትን አልፈራም። ለመሞት ዝግጁ የሆንኩ ሰው ነኝ፣ ምክንያቱም በሞት እንኳን ወዴት እንደምሄድ አውቃለሁ። ሁል ጊዜ አንድ ነገርን እጠብቃለሁ። ልክ የእውነት በምሞትበት ሰዓት ምናልባት ከኢየሱስ ጋር በዛ ዳገታማ ቦታ ላይ እንገናኛለን። ከዚህም በኋላ ያላየሁትን ቦታዎች ያሳየኛል። ይህ እጅግ በጣም የምጓጓለት ጊዜ ነው። አሁን ላይ እግዚአብሔር በአስራ ሶስት የልጅ ልጆች ባርኮኛል። አዎ ይህ የሚያስደስት ነገር ነው። ነገር ግን ምንም ቢሆን ኢየሱስን የማገኘው ጊዜ ከምንም ጊዜ በላይ ያጓጓኛል። እኔ የሚሄድበትንና መዳረሻዬን አውቅ ያለው፣ እናንተስ? ከሞታችሁ በኋላ ለምትሄዱበት ስፍራ ምን ያህል እርግጠኞች ናችሁ? በዛ ስፍራ እንገናኝ ይሆን? አንድ ነገር እርግጠኛ ሁኑ እባካችሁ። የምትወስኑትን ውሳኔና የምትሄዱበትን መንገድ አስተካክሉ፣ ከዚህ ቦታ እንዳትጎሉ። ይህን ምስክርነት የሰጠን ማይክ ማኪንሲ ይባላል። ይህን ምስክርነት ካዳመጣችሁ በኋላ በእርግጠኝነት ወደዚህ ስፍራ የመሄድ ጉጉታችሁ ይጨምራል፣ ኢየሱስ ክርስቶስንም ለማግኘት መንፈሳችሁ ይናፍቃል። ይህን የምንናፍቀውን ጌታችንን እስክናገኝ ድረስ በጽናት መኖር ይሁንልን። ይህን ምስክርነት ለምትወዱት ሰው አጋሩ። ስላዳመጣችሁ እናመሰግናለን። አማርኛ ቲዩቦች ነን። ተባረሩ።